ትዳር፣ ጋብቻ የኔ ለኔ ብቻ ማለታችንን የምንተውበት የኛ ለኛ እያልን ማሰብ ግድ የሚሆንበት ሕይወት ቤት እስከ ሕይወት መጨረሻ የሚዘልቅ ከዛም አልፎ በትዝታ የሚኖሩት የሚናፈቅ በሕይወት መቀያየር ውስጥ ጸንቶ የሚቆይ አንድነት መጋባት ወግ ነው ማዕረግ። ክብር ነው መባረክ። ጋብቻ ወንድና ሴት በብዙ መልኩ ሊገናኙ ይችላሉ። ጋብቻ ግን የሚባለው በጣም የተለየ ግንኙነት ነው። አንድ የተወሰነ ነገር ለተወሰነ ጊዜ የምታደረጉ ሲሆን ሁሉም ነገር እስከ መጨረሻው የምታደረግበት ቋሚ የግንኙነት አይነት ነው። ሰዎች እንግዲህ ጋብቻ ሲመሰርቱ መቼ ለአግባ ሲሉ አንዳንዱ ተመርቄ ሲጨርስ ይላል ከዩኒቨርሲቲ ጨር አንዳንዱ ቤተሰብ ሰራ ይላል አንዳንዱ እድሜ የሀያ አምስት ሲሆን ሰላሳ ሲሆን ይላል። እነዚህ እነዚህ እንትኖች ናቸው ኮንዲሽን ናቸው ብዙ ሰዎች ለጋብቻ የምጋባበት ጊዜ የሚሉት ነው። ነገር ግን ጋብቻ የሚፈልገው ኳሊፊኬሽን ነው። ኳሊፋይድ የሆነ ባል መሆን አለበት። ኳሊፋይድ የሆነች ሚስት መሆን አለባት። በጋብቻ ውስጥ መቼ ላግባ ሲል ለምሳሌ ለባል የራሱን ኃላፊነት ሙሉ ለሙሉ ከወሰደ በኋላ ቤቱን የመምራት አቅም ጋር ሲደርስ ፍቅር ስለያዘው ብቻ ሳይሆን ቤት የመምራት አቅም ሲኖረው ኳሊፋይድ የሆነ ባል ይባላል ማለት ነው። ስለዚህ መቼ የሚለው የጊዜው ነገር እሱ ነው። ይህን ነገር ለማረጋገጥ ሁለቱም በየግል ያደጉበት የያዙት ብስለት ለጋብቻ መብቃት አለመብቃታቸውን ስለሚያሳያቸው ያንሳት ቢያገቡ ጥሩ ነው። ሰው ስለ ራሱ በተረዳ ቁጥር ስለ ሌሎች የበለጠ ያውቃል። የሌሎችን ስሜት በደንብ ይረዳል። ስለ ራሳችን ባላወቅን ቁጥር ስለ ራሳችን ባልተረዳን ቁጥር ሌሎችን ማወቅ አንችልም። ማንንም ልናውቅ አንችልም። የሰዎችን ስሜት መረዳት አንችልም። ከሀያ አራት ዓመት በኋላ ብዙም ባይዘገይ የሚል ነገር አለ። ሴቷ ግን በተለይ ሀያዎቹ ባያልፏት ማለት በልጅነቷ ብታገባ ጥሩ ነው። ልጅ ወልዶ ለመሳምም የተሻለ ነው። በተለይ ከ ሰላሳ በኋላ ባታገባ ይሻላታል። አባቶቻችን ከ18 ዓመት ጀምሮ ይላል እና አባቶቻችንም እንደዛ ነው። ግን አሁን የአሁኑ ትውልድ ትዳር ውስጥ ለመግባት ፍርሃት ፍርሃት ይለዋል። ከእናት አባቶች ጫንቃ ላይ ለመውረድ ድፍረቱ የለውም። አንደኛ አንዳንዱም እንደው በብዙ ሱስ የተጠመደ ስለሆነ ራሱን የመቻል አላማ የለውም። ግን ትዳር መመስረት ያለበት ከወንዱ 22 23 ቢሆነው፣ ሴቷም ደግሞ 19 20 ቢሆናት ለምን ለመስራትም እንኳን ጉልበታች ባላቸው ጊዜ ፍቅርም ይኖራል፣ በዛ ሰርቶ ለመለወጥም ጉልበት ይኖራል። ወንድ ከ28 ዓመት በላይ ቢሆን ሴቷም ትንሽ ከ20 ዓመት በላይ የሆነች ቢጋቡ ትንሽ በሰል ያለ ትዳር ይኖራል ብዬ ነው የማስበው። ለወንድ ልጅ በሰል ሲል ከ25 እስከ 35 ባለ ውስጥ ቢያገባ ይመከራል። ወንድ ው እስከ 45 40 ችግር የለውም። አዳላ እንዳትዪ እንጂ ሴት ማንኛውም ሰዓት ማለት ነገሮችን ካስተካከለች ብታገባ ችግር የለውም። ሁሉም ነገር ሲስተካከልላት ሚንስ ትምህርቷን መጨረስ አለባት የሆነ ነገር ሴቷ 30 ዓመት መግባት የለባትም። ብዬ ነው ለምን ማለት ከዛ በኋላ ትንሽ ፍርሃትም ይመጣል። ደሴት አካባቢ ማግባት ከዚህ በኋላ በአጋባ የሆነ ኮንፊደንስ አይኖራትም ብዬ ነው ማስበው። እድሜ ይገድበዋል ብዬም ደግሞ አላስብም። በሌላ በእንግሊዝ ሳይሆን እድሜ የሚገድበው ነገር አይደለም ብቻ ጣፋጭና ያማረ ትዳር እግዚአብሔር ከሰጠ ምንም ችግር የለውም እድሜ ብዬ ነው የማስበው። የሚገርምሽ እድሜ በራሱ ዋስትና አይሰጥም። የሀያ ዓመት የበሰለ ልጅ እንዳለ ሁሉ የአርባ አመት ህፃን ይኖር እድሜው በራሱ አንድ ሰው ለመብሰል ዋስትና አይሰጠውም ግን በተሰጠው እድሜ ምን አልጠቅሙበታል ነው ኖት ሌንግ ኦፍ ታይም ባት ዴፕዝ ኦፍ ታይም ይባላል እኔ ያለኝ የፋይናንሻል አቅም ምን ያክል ነው እሱ ያለው የፋይናንሻል አቅም ምን ያክል ነው እንዴትስ ነው ማስኬድ ያለብን እንዴትስ ነው ማውጣት ያለብን ካለን ፋይናንሻል በተጨማሪ እንዴት ነው ማስኬድ ያለብን ገንዘብ ኖሯቸው እድሜያቸው በቅቶ ማግባት የሌለባቸው ሰዎች አሉ ለምሳሌ ሰልፊሽ ሰው ራስ ወዳድ ሰው እንደው ማግባት የለበትም። የሰው አፈጣጠር የምትመለከችው ከራሱ ያለፈ መሆን አለበት። ማናችንም ስንወለድ በሰው እጅ ነው። ብንበላ፣ ብንጽና፣ ቢጠበቅልን፣ ቢያስተኙን፣ ቢያሳክሙን ወላጆቻችን እንደዛ ያደርጉት። ሰው እንደዛ አይነት ፍጡር ነው። ልክ ሲያድግ ደግሞ ልክ እንደዛ እሱም ለሌላ ለሚወልደው ሰው በህይወትም ሲኖር ላይ እራሱ ኃላፊነት እየወሰደ የሚኖርበት ፍቅር ብቻ ወይም ደስ የሚልሽን ስሜት ብቻ ይዘሽ ትዳርን መመስረት አይቻልም። ባልና ሚስት የሚለው እራሱ እኮ ሀሳብ ዝም ብሎ አሁን ጋብቻን ስናስብ ብዙ ከፍቅር አንጻር አይደለም፣ መዋደድ ነው የሚታየው። ፍቅር ይሄ አለ በጋብቻ መካከል መሰረት አይደለም። ከፍቅር የራሱ ወይም ደግሞ ከፍ ያለ ቫሉ ያላቸው ነገሮች አሉ። ለምሳሌ አንድ ባል፣ ባል ነኝ ሲል እራሱን ለአንዲት ሴት ይሰጠ ለሚስቱና ለልጆቹ የሚኖር ያለውን ሪሶርስ በአጠቃላይ ለዛ ቤት መድረሻ የሚጠቀም ማለት ነው። ባል ሊሆን ሲያስብ፣ ሳገባ ወስዳኛለች፣ ኑሮዬም ለእሷና ለልጆቼ ነው፣ ያለኝም ነገር ካለ እንደ ቤተሰብ አንድ ቦታ ለማድረስ እንጂ ሌላ ነገር አይደለም። አንዲት ሚስትም ስትገባ ለሚስትነት ብቁ ከሚያደርጋት ነገር አንዱ እራሷን ለአንድ ወንድ መስጠት አቅም ካላት እራሷን አምና ለአንድ ወንድ ሁለንት ምሰጥ ሴት በጣም የተሳካላትና አስተዋይ ሴት ናት። ራስን ለአንድ ላመነችበት ወንድ መስጠት ኤቢሊቲ ነው፣ አቺቭመንት ነው ያላት። በእድገት በጾታዋ በእውቀቱ ያገኘችውን ነገር ሁሉ ለባል መስጠት ማለት እሱም ለእሱ የሰጠ ስለሆነ የጋራ የሚባለ ህይወት ዋስትና ይኖረዋል። እና ለጋብቻ በቃ የሚባለው አንድ ሰው ራሱን ለሚስትና ለባል መስጠት ሲችል ነው። ራሱን ማለት ፖስትካርድና አበባ ቀድሞ ሊሰጥ ይችላል። ጋብቻ ግን ራስሽን ነው። አብዛኛው ሰው ገንዘብን ለመቆጠብ ሴክሹዋል ኒዱን ለማሟላት እንደገና እስቲ ተቀማምሰን እንየውና ከሆነ እንቀባለን ምናምን ይላል። ግን ይሄ የሰዎች ሰልፊሽ ኢንትረስት ማሟያ ያገደኙነት ነው። ምንም ፐርፐዝም የለውም። ከውድቀትና ከሀዘን ስብራት ውጭ ምንም ቤነፊት የለው። በየተለያየ ህይወት ደረጃና እድሜ ለህይወት የሚሰጥ የፕራዮሪቲ አይነት አለ የአስራ አምስት ዓመት ልጅ ፕራዮሪቲው ቢያንስ ትምህርቱ ነው ሊሆን ይችላል አይደል? ወደ ዩኒቨርሲቲ የገባ ልጅም ፕራዮሪቲው ትምህርት ነው የሚሆነው፣ ግን መመረቁ ደግሞ አይቀርም። ከትምህርቱ ትምህርቱ ፕራዮሪቲ የሆነ ማለት ቶታሊቲ አይደለም፣ ፕራዮሪቲ ነው። ባህሪውን፣ አሳሰቡን፣ ህይወቱን፣ የራሱን ነገ ማየት፣ ራሱን መተርጎም እዛ ጎን ለጎን የሚሰራው ነገር ነው። ያን እየሰራ ሊያደርግ ይችላል እና ወንድም ሴትም ራሳቸውን የማሳደግ የማብሰል የማብቃት ኃላፊነት ከታች ጀምሮ የወላጅም ስራ እሱ ነው። እኔ ልጄን አሳደግኩ የሚባለው ሱስ ሳይኖርበት ጤናማ አመለካከት ኖሮት አካላዊም፣ አእምሯዊም፣ መንፈሳዊም ሁሉ ነገሩ ለግንኙነት የሆነም ስኪልም በጎ ስነ ምግባርም ካዳበርኩ በኋላ ህይወቱ ለራሱ ሰጠዋለሁ። ስለዚህ የመጀመሪያው ራሱ የመገንባት ግለሰቦች፣ ወደ ትዳር ሲገቡ ቤተሰባቸውን መተው መቻል አለባቸው። ቤተሰባቸውን ቤተዘመዳቸውን ተሸክሞ መግባት የለባቸውም። በልኩ በመጠኑ ይሄ ማድረግ ምን እንችለው ግንኙነቶቻቸውን መቀነስ። ለምሳሌ በፋይናንስ ጉዳይ ሚስትን ከማማከር ይልቅ ብዙ ሰው ምን ያደርጋል? ቤተሰብን ያማክራል። በተለያየ ግዢ፣ የንብረት ግዢዎች ሊሆን ይችላል። በተለያዩ ልጆች አስተዳደግ ሊሆን ይችላል። እናትን ሂዶ መጠየቅ ሊኖር ይችላል። ይሄ መሆን የለበትም። ሚስት አለች፣ ባል አለ። ስለዚህ ይሄ የሚስትና የባል ኑሮ ነው እንጂ የሚስት ቤተሰብም የባል ቤተሰብም ኑሮ አይደለም። ስለዚህ እዛ ጋር ቤተሰቦችን ማክበር ያስፈልጋል፣ መታዘዝ ያስፈልጋል፣ በተገቢው መንገድ መገኘት ያስፈልጋል። ግን እየተከታተሉ ካለእናንተ ውጪ ውሳኔ አልወስንም፣ ካለእናንተ ውጪ አይሆንልኝም የሚል የቤተሰብን ፍቅር ይሄ ፍቅርን ብቻ ሳይሆን ራስ ወዳድነትም ነው። እንደዚህ አይነት ነገር መሆን የለበትም። በዚህ መንገድ ራሱ መመካከር መቻል አለባቸው። ነገር ወደ ትልቅ ነገር እያደገ ሄዶ በዛ ውስጥ ያሉ ውጣ ውረዶች፣ በዛ ውስጥ ያሉ ጥሩ መጥፎ ነገሮች የበለጠ ጥሩ ጣዕም እንዲኖረው ያደርገዋል። ትዳር ጥሩ ሚስት ለባሏ ዘውድ ናት። ያ ማለት ምንድን ነው? ታስከብረዋለች፣ ይከበራል፣ ኑሮ ያፈራል፣ ቤት ይመሰርታል፣ ብዙ ነገር ይደርሳል። ሀሳቡ ሁሉ ወደ ቤቱ ይሆናል። ልጅ ከወለደ አንድ ሰው ወደ ልጁ ወደ ቤቱ ያስባል። እንደፈለገ ከማንኛውም አልባሌ ቦታ የመሰብሰቢያ ትልቁ መሰረት ነው። በማንኛውም ሰዓት በማንኛውም ጊዜ የወደድሽ ሰው የወደደሽ ሰው ከተዋደድሽ ለኔ ትዳር ያ ነው። በቃ ፍቅር ነው ትዳርን የሚሰጥ ሲጀመር እግዚአብሔር ነው። ሰው ልጅ መጋባት ባለበት ጊዜ ላይ ቢጋባና ገንዘቡን ሁለቱም አምቶ አብሮ ሰርቶ መምጣት ይችላለሁ። መጀመሪያ አንድ ሰው ብቻውን የሚለፋውን ሁለት ሰው ደግሞ አብሮ ሲለፋ የተሻለ ነገር ነው ይገኛል ብዬ ማስበው። እኔ ሳገባ ምንም ነገር አልነበረኝም። ምንም በባህዶር ሁለታችን ተማሪ ነበርን፣ ግን የተሻለ ኑሮ ላይ ደርሳል። የተሻለ አሳልፈናል ብዬ አስባለሁ። እና አብሮ ሲሆን ነው በረከቱም የሚመጣው። ለዛ መቼ ነው የምታገቢው? ወግ ማድረግ የሚደርሰኝ መቼ ነው? የመሰረተ ሰው ኃላፊነት ስለሚሰማው ህይወቱን በአግባቡ ይኖራል። ይህን ገንዘብ ሳያገባ ገንዘብ ከሚያጠራቅም ሰው በላይ ያገባ ሰው ገንዘብ የሚያዝ አቅም እንዳለው ታውቂያለሽ። ለምን ያለው የኃላፊነት መንፈስ በደንብ እንዲሰራ ያደርገዋል። ስራ ራእይም ካልሽ ማንም ሰው የህይወት አላማ ሲይዝ የህይወት አላማው ነው ጋብቻው፣ የህይወት አላማው እንዲፈጽም ሚንስ ሲሆነዋል እንጂ እንቅፋት ሆነው። ሚስት የባልን ነገር የምታተልቅና የምታበዛ ነች። ባልም የሚስትን ነገር የሚያወፍርና የሚያተልቅ ነው። እና አብዛኛው ሰው ጋብቻ እንዲ ይረዳውም እና ፕራዮሪቲ የሰጡት ነገር በጋብቻ ውስጥ ሲታቀፍላቸው ፍሬያቸውንም ሊያገኙ ይችላል። ያልረካ ሰው መቼም አይረካም። መለኪያቸው ይጨምራል። በዛ መለኪያ ደግሞ ማንም ላይሞላ ይችላል። ስለዚህ አብሮ ማደግን የመሰለ ነገር የለም። ለየብቻ አድገው ሲመጡ ለመገመድም ይከብዳቸው፣ ሁለቱም እንደዚህ ቀጥ ብለው ስለሚኖሩ። ምክንያቱም ሰው ለብቻ የመኖሩን እድሜ ባረዘመው ቁጥር አብሮ የመኖር ነገሩን እያጠበበው ነው የሚመጣው። ግን በለጋው ዕድሜ፣ በትክክለኛው እድሜ ግን የተገናኙ ሰዎች በሁሉ ግጭቱም ትርፋለው፣ ሳቁም ትርፋለው ስንፍናውም ልጅነቱም አለማወቁም ገብተሻል። እነዚህን ነገሮች ፍቅር የሚባለው ነገር ስላለ አንደኛው ሌላኛው ራሱን ስለሰጠ አብሮ የመኖር ነገሩ በጣም ሰፊ ነው። አብሮ ማደግ ይችላሉ። ስለዚህ ጋብቻ በጣም ዋስትና የሚያገኙት ሰዎች አብሮ ያደጉ ሰዎች ናቸው። በስሜት በሐሳብ፣ በፍላጎት ተዋውቀው ማለት ነው። ራስ ላይ ኢንቨስት ማድረግ ለሌላው ለማብቃት፣ ለሌላው ለመስጠት ከሆነ ነው እንጂ ምን ምናምን ተማርኩ ገንዘብ ያስኩ እና ምን ምን ህይወት ትርጉም የሚኖረው በመወለድም በማደግም የሚያዳብርሽው ነገር ያለምንም ጥበቃ ለሌላ ሰው ማካፈልና መስጠት ስትች ነው እንደዛው ነሽ። ብትሞችም አይቆጭ። ሁለት የተገነቡ ሰዎች፣ እራሳቸውን በደንብ ለጋብቻ ያበቁ ሰዎች አብረው ሲኖሩ ውህደት ያለው አንድነት ያለው ጋብቻ ሊሰሩ ይችላሉ። የተበላሸ ግለሰብ ራሱን ከሰራ ሰው ጋር ቢገባ ልክ በተበላሸ እንቁላል የተሰራ ኦምሌት እንደ አንድ እንቁላል የሚበላሽ ሁሉን እንዳለ ኦምሌቱ እንደሚያበላሸው ጋብቻው የሚበላሻል ማለት ነው እና ኢንዲቪጅዋል ያላቸው ብስለትና እድገትና ወደ ጋራ ደግሞ ሲመጡ ለጋራዩት ያላቸው ትርጉምና የተገናኙበትን ዓላማ የአኗኗር ስርዓት ማወቃቸው ውጤታማ የሆነ ጋብቻ እንዲመሰርቱ ያደርጋቸዋል። ይህ እንደመሰረት የሚታይ ነው። ፍቅር በፍጹም መሰረት አይደለም። ለጋብቻ መሰረት አይደለም። መዋደድ የጋብቻ ዋስትናን አይሰጥም። ለዚህ የምታዩ ካልሞትኩልሽ ያለው ሰውዬ በዓመቱ ካልገደልኩሽ ኩሽ አንችን እኮ ሳገኝ በቃ የህይወቴ ጥያቄ ሁሉ ተመለሰ ያለው ሰውዬ በዓመቱ የህይወቴ ጥያቄ ሁሉ ምንጭ አንችንሽ። ደግሞ ወደ ጋብቻ ለሚገቡ ሰዎች የሰዎች መፋታትም ተስፋ ሊያስቆርጣቸው አይገባም ምክንያቱም ጋብቻቸውን ያጸኑ ሰዎችን ማየት አለባቸው። ስለዚህ የሆነኛው ሲፈርስ የሆነኛው ጸንቶና መልካም ነው ሲያይ ጋብቻ አይደለም በራሱ ችግር ያለው ጋብቻውን የሚይዙት ሰዎች ናቸው ችግር ያለባቸው። ስለዚህ ምን ቢሆኑ ነው የፈረሰውና ምን ቢሆኑ ነው የጸናው ብለው ቢያስቡ ለነሱ የትኛው መምረጥ እንዳለባቸው ይታያል። በፍርድ ቤት ከምታውቂያቸው ከተቆጠሩ ተፋቾች ይልቅ በሳይለንት ዲቮርስ አንድ ቤት ውስጥ ሆነው የተፋቱ ብዙዎች ናቸው። ክፍል ለይተው ህይወት ለይተው መከራየት ስለማይችል አንድ ክፍል ገምሰው የሚኖሩ አሉ። ምንም የማያገናኛቸው አብዛኛው ሰው ይሄ ሳይለንት ዲቮርስ በሚባለው ተፋቶ ነው የሚኖረው። ምክንያቱም ፍቺ መጀመሪያ በሀሳብ ቀጥሎ በስሜት ከዛ በአካል ነው የምትፏቸው ከዛ በንብረት ነው የምትፋ በሀገራችንም የፍቺ ምክንያት ምንድን ነው ሲባል በወሴ ባለመጣጣም የሚል አለ። እንደ ምክንያት የተቀመጠ ነው፣ እንደውም አንደኛ ተብሎ የሚቀመጠው ነው። የአልጋ ችግር ከአልጋ አይጀምርም፣ የሌላ ችግር መገለጫ አሳያ። አንድ ሰው ታገባኛለች ብሎ እኮ ሲጠይቅ እድሜ ልክ ሊኖር እኮ ነው። እሷም ስትቀበል እኮ እድሜ ልክ ልትኖር ነው። ከዛ ውጭ ግን በአሁን ሰዓት አብዛኛው ሰው ከጋብቻ ብቻ በፊት ብዙ ነካክቶ ስለሚመጣ በቋሚው ግንኙነት ውስጥ መኖር ይከብደዋል። ብዙ ቴስት አሁን ለምሳሌ እንዲያውም ለመምረጥ ባል ሚስት ለመምረጥ ወጣቶች ከሚያስቀምጡት አንዱ ሴክሹዋል ኮምፓቲቢሊቲ ነው። በወሲብም መጣጣም አለመጣጣማችን አረጋግጠን አሁን የሆነ አስተዋይ ምስል የመጣጣም አለመጣጣማችን ሴ የነገን ህይወት ምናምን ነገር አስበው ይመስላል። ግን የዛሬን ስሜት ለማስተናገድ ነው እነዛ ሰዎች። የሚገርምሽ ነገር አስርም ሰው ሊሞክሩ ይችላሉ ማለት ነው ሀያም ሰው ሊሞክሩ ይችላሉ። ምክንያቱም ሰው ከስህተት የጸዳ አይደለም። በአንድም በሌላም በአስተዳደጉ በማህበረሰቡ የመጣበት ብዙ አይነት ተግዳሮት አለ። ብዙ አይነት የሆነ ባለማወቅም በማወቅ የሚያጠፋው ነገር አለ። ብዙ ነገር የነካካ ሰው በጋብቻ መካከል ያለውን ሙሲባዊ ህይወት ቴስቱን ላይ ያገኘው ይችላል። ጥሩ ማሳያ ብሰጥሽ ስኳር በልተሽ ጨው ትንሽ ብትቀምሽ ሚጥሚጣ ብትደረግበት ሙዝ ብትበይ ቀጥሎ ውሃ ጠጪ። ይደ ምንድን ነው አሁን? ይህ ውሃ ነው አልኮል ነው? ለዚህ ነው በጋብቻ መካከል ያለው ችግር በእንደዚህ አይነት ችግር ሰዎች ሲያሳዩ፣ ትናንትና ከሚጥሚጣው ከስኳሩ ከሙዙ ምናምን የነበራቸው ታሪክ ነው ይመጣና ቴስት ለስ ያደርገዋል። ለዚህ ነው ከጋብቻ ፊት እያንዳንዱ ሰው ራሱን ጠብቆ መቆየቱ ለራሱም ትርጉም የሚሰጠው የፓረንቲንግ አንዱም አላማ እሱ ነው። ልጅን ማስተማር አይደለም ቁም ነገሩ፣ ሁለንተና የጤናማ ህይወት ያለው ህይወት ሰጥቶ ለልጅ ያው እስከ ዛሬ እኔ ያሳድጌ እዚህ ጋር ድርሻ ያለው ከአሁን በኋላ ህይወትን ሰጥቻ ያለው ራስን ምራ ቢባል የመጣበት አመጣጥ የሚሄድበትን መንገድ ይወስንለታል። ያኔ ራሱን በአግባቡ ስለያዘ በጋብቻውም ስለዚህ ብዙ ነገር ከነካኩ ሰዎች ይልቅ ምንም ነገር ያላዩ ሰዎች በጋብቻ ጤናማ ህይወት የሚኖሩት ናቸው። ከፍተኛ አልተጣጣምንም ብሎ ይፋታል እንጂ ያልተጣጣንበት ምክንያት ከሚስቱ የተነሳ አይደለ ከራሱ የትላንትና ህይወት ትነ በእርግጠኝነት እነሱ አይ ይሄ እኮ ብልህነት ነው ጥበብ ነው ሊሉሽ ይችላሉ። ግን ጥበብም አይደለም ብልህነትም አይደለም ይሄ ክህደትም ነው። በነገርሽ ላይ ሚዲያ ላይ መነገር ያለበት አቲትዩድ እንጂ ቴክኒክ አይደለም። እኔ መልካም አስተሳሰብ አለኝ፣ ይሄንን ይጠይቁ። እኔ ጥሩ ሀሳብ አለኝ፣ እንደው ከፈጣሪ ጋር የተጣመረ መልካም ግንኙነት መልካም ህብረት አለኝ። ይሄ በጣም በቃ ከብዙዎቹ ዋነኛና ትልቁ ነገር ይሄ ነው። ጋብቻ በጣም የተከበረ ተቋም ነው፣ እስፔሻሊ ወደ ፋሚሊነት ሲያድግ ቤተሰብ፣ በቃ የማታገኙ ተቋም ነው። የሌለ ማለት ቤተሰብን የሚመስል ነገር የለም። ለጤናማ ቤተሰብ ደግሞ መሰረቱ ጋብቻ ነው። እንደገና የግለሰቡ ደግሞ የጋብቻ መሰረት ደግሞ ግለሰቡ ነው። ግለሰቡ ደግሞ ከየት መጣካሽ ደግሞ ከሆነ ቤት ነው ያደገው፣ ከሆነ ቤተሰብ ውስጥ ነው ያደገው። ጤናማ ቤተሰብ አይቶ ያላደገ ሰው ጤናማ ቤተሰብ የመሰረት እንትኑ በጣም አናሳ ሊሆን ይችላል። እንደውም ትዳርን መቼ ይጀምራለው? ቅድም በተለይ ገልጠ ገጽ ነው ነገር አለ ሰዎች ወደ አንቺ ነው የሚመጡት። ወንዱም ቢሆን ሴቷ ወደሱ ነው የምትመጣው። በቃ አስተሳሰብ በራሱ ይገዛል አመለካከት በራሱ ይገዛል። ያንን አስተሳሰብ ደግሞ የሚፈልግ ሰው ብዙ ሰው ስላለ ማለት ነው የሚመጥንሽ ነገር ራሱ ትስቢዋለሽ ይሄ ሳትታገኝ የሆነ ነገር ውስጥ ሳትገቢ ገቢ ቆይ በዚህ መንገድ ካልኩኝ ሳት ራሳቸው ሰዎቹ ይመጣሉ ማለት ነው። በሀሳብ ራሳችን እንችለን፣ በውሳኔ ራሳችን እንችለን ትዳር ውስጥ መግባት መቻል አለብን። ስለዚህ የህይወት ትርጉማችንን እናስተካክል። ስለዚህ ጋብቻን ጤናማና መልካም መሆኑን ሁላችን ልናይገባል። ለራሳችን ትክክለኛ አመለካከት እና ሚዛን ሊሆን ይገባል ራሳችን የምናቅ፣ ይገባል እንዲሁም ደግሞ ለሌላ ሰውም ያለን እይታ። አንዳንዱ ሰው ጤፉ ነው የፈለገውን ያደርጋል እ ማንም ምንም ይበል ይላል። እኔ እንዲህ ነኝ እንዲህ ነኝ የሚባል ነገር የለም። ስለሌላ ሰው ሊሰማን ይህ እንቅስቃሴ ይሄ ድርጊቴ ሌላ ሰው ላይ ምን ይፈጥራል ብሎ ወንድሜን፣ እህቴን የማያቀኝንም ጭምር ሰው እስከሆነ ጊዜ ድረስ በዛ ደረጃ የማይከሆነ ያገባዋትን ሚስት የወለድኩትን ልጅ ላላከብር አልችልም እና በዚህ አቅጣጫ ራሳቸውን የገነቡ ሰዎች ከጋብቻ በፊት እይታቸውን ለሶስቱ ነገር ጤናማ ካረጉ፣ ያው ደግሞ ገብቶ የሚገነባም ስለሆነ በየቀን በሚያሳልፉት ሕይወት ራሳቸውን ቢያሳድጉ፣ ዝግጅቱን ጥሩ፣ ጋብቻው መልካም